ያጀማ ኢብሮ ኢብሮ መጣ ባልሆነ ያላችሁ ኢብሮ አራማን ያለ ዘ የለም እንጂ እንጠራው ነበር። በጣም ደስ ትላላችሁ፣ ድምጻችሁ ደስ

ስንት የሚሰጥ እያለ አስክሬም በሌሊት አሁን ቀዝቅዞኛል እያለችው አስክሬም ይሰጣል። ባለጌ እና ምን አሰብሽ አንቺ አሁን? ብርድ ነው አበባ ምናምን ይዘንምጣ